ቪዲዮ ባይሆን አልታየንም፣ ብለው ሰላም ሰላም፣ አቡዬ ሰላም ነው? አማን ነው። አለን አለን። እንዴት ነሽ? ትድርኛለሽ ዛሬ? እኔ አዎ፣ እደረሻለሁ። ምንም ችግር የለም። እኔ ግን ልጅ ሀገር ነኝ አቡዬ። እስካሁን እውነት ጥሩ ነው። እስካሁን ጎበዝ ጎበዝ። አንቺማ በጣም እንትነሽ ቅርስ ነሽ ትፈለጊያለሽ። አመሰግናለሁ አቡዬ። ከወዴት ነው የምንፈልግልሽ? ኢትዮጵያ ቢገኝ እኔ ጣሊያ ነገር ነው ያለሁትኝ። ከኢትዮጵያ ቢገኝ በጣም ደስ ይለኛል። ከዛ ላመጣው ማለት ነው። ገጠር ያለው ቢሆን በጣም ደስ ይለኛል። ጣሊያን እንዳለሽ አውቃለሁ። ቤተሰብ ናት እኮ እዚህ ቤት ትገባለችሁ። ለ የበዓልነታ ገብታ ራሱ ጨፍራ ጨፈረዋና ላያችሁ እንጎ በዝናት እሺ ጡት መያዣ የለሽም ብለሽኝ? አዎ። ታዲያ ያለ ጡት መያዣ ሲጨፈር ቲክቶክ ዋርኒንግ ይሰጣልን አለኝ እንጂ እንዴት ሳይኖረኝ እንጂ እኮ የኔ አርገሻሉ ይኩን ያልኩሽ። ይኸውልሽ፣ አንዷ ያለ ጡት መያዣ ጨፍራ ስላዘጋችብኝ አንቺ ጡት መያዣ አርገሻሉ ስልሽ አላረግሽም ያልኩሽ መሰለሽ ከዛ እኔ ምን አርግሽ እኮ አላረግሽም ማለት ያልኩትኝ አንዷ ያለ ጥቅም ያላ ስትጨፍር ስትዘለጥ ጥቷ ሲዘል ቲክቶክ ለእኔ ዋርኒንግ ሰጠኝ። ለእኔ ሰባት ቀን ዘጋብኝ፣ ከቲክቶክ ከላይቭ አገደኝ ሰባት ቀን ያለእኔ ጥፋት ማለት ነው፣ በገዝት ጥፋት። ለዛ ነው የምጠነቀቀው እኔ ለጀቸው አጫፍሮ የጭፈራ ቀን ምናምን ምለው። ለዛ ነው እንጂ አንቺን አላረግሽም ለማለት ፈልጌ አልነበረም። ይዛለት እሺ እሺ አመሰግናለው። ሶፊያ ኤስ ኦ ኤፍ አይ ኤ ሶፊያ፣ ድሬ እንትናም አሸናፊም የድሬ ልጅ ነው፣ የሀገርሽ ልጅ ኦኬ። የሰፈር ድሬዎች እንግዲህ፣ በሴትም በወንድም ካናዳ አልፈልግም፣ ከኢትዮጵያ ነው የምፈልገው

እኔ ጋር ጠፍቷል። እኔ መፈልገው እድሜው ከሰላሳ አምስት እስከ አርባ ከዛ በላይ አልፈልግም ከዛ በታችም አልፈልግም። ከሰላሳ አምስት ልክ እንደ መሲ ወለየዋ ነው መስፈርትሽ ከሰላሳ አምስት እስከ አርባ እሺ። ስራ ስራ ስራ ምንም ችግር የለም እዚህ ሲመጣ ስራ ስጀምረዋለ ምንም ችግር የለው። እምነት ሃይማኖት ያ እንግዲህ የፈለገው ይሁን፣ ዋናው ፍቅር ነው። እሱ የራሱን እኔ የራሴን ምንም ችግር የለው፣ ችግር የለብኝም። እምነት የግል ነው እምነት የግል ነው። ብራራ ሀገሬ ጋራ። እሺ። እና አግብቶ የፈታ ልጅ ያለው ችግር የለብሽም? አይ ልጅ ያለው አይደለም ልጅ ያለው አይደለም። ልጅ የሌለው ቢሆን ደስ ይለኛል። ይፈታ ቢሆን ካለው ምን ችግር የለም። የእሱ ልጅ እኔ ልጅ ነው ምንም ችግር የለውም። የእሱ ልጅ እኔ ልጅ ነው ምንም ችግር የለው። እሺ ቁመት ቁመት፣ እኔ አንድ ሜትር ከ ከስልሳ ዘጠኝ ነኝ ነው። እሱ ሜትር ከሰባ በላይ ይሁን ማለት ነው። ወንድ ልጅ መብለጥ አለው። ረዥም ሳይሆንም አንድ ሜትር ከሰማንያ ቢሆን ደስ ይለኛል። ከሰባ ቢሆንም ምንም ችግር የለውም። ሜትር ከሰባ በላይ ይኸው ሜትር ከሰባ በላይ ብዬሽ እልሻለሁ እና ከለር ውስጥ ቀይ፣ ጥቁር ምንም ይሁን ሰው ይሁን አቡዬ፣ አንቺ እንደምትይው ሰው ይሁን ልቡ ቆንጆ ይሁን። በጣም ጥሩ። እሺ። መልኩ ችግር የለውም። እሺ፣ ስለዚህ እሱስ የሚጠጣ የሚቅም ችግር የለብሽም። እኔ ባይጠጣ ደስ ይለኛል፣ ግን በሳምንት አንዴ የሚጠጣ ምንም ችግር የለም። የሰው ልጅ ነው፣ እንግዲህ ምን ታደርጊዋለሽ። ይሄ በየቀኑ የሚጠጣ አዎ በሳምንት አንዴ ጎበዝ። ስለዚህ የሶፊያን መስፈርት የምታሟላ ካለ እድሜ ከሰላሳ አምስት እስከ አርባ እምነት የግል ነው ችግር የለባትም። አግብተህ የፈታህ ብትሆን ችግር የለባትም። ልጅ ቢኖርህም ያንተ ልጅ የሷ ነው ችግር የለባትም። ቁመትህ ሜትር ከሰባ በላይ ቢሆን ይመረጣል፣ እሷ ሜትር ከስልሳ ዘጠኝ ስለሆነች ማለት ነው። ይቺን መስፈርት የምታሟላ ካለ አለው በል። እኔ ስበሃለሁ አስገባሃለሁ። እዚህ ጋር መስፈር መስዬ አብሪ ቪዲዮሽን። አሁን የሁሉንም መስፈርቶች ይገርብላቸዋልሁን በትልቁ ልሆን ነው አሁን የሁላቸውንም መስፈርቶች እገርብላቸዋለሁ። እኛን የምታሟሉ ትገባላት። አጋጣሚ ጣሊያን ስኮል ነው የተማርኩት፣ ጣሊያንኛ እችላለሁ። ዋው! የደሬን ደሬ መጥቶ እዛ እንደማይክልሽ እኔ ዋረንቲ ሆናለሁ። ዋረንቲ ነው ጋረንቲ የሚባለው ሆናለሁ። እስኮላ ጣሊያና አዲስ አበባ ሎሽ የአዲስ አበባ

በጣም ጥሩ። በቃ አንቺ ታኝበታለሽ። አቁዬ እኔ ዋሰው ነው አለው ደሬ። እሺ እንትን አርጊው፣ በትልቁ አርጊው። አንዴ ሊያው። ዋው ዋው ዋው

ሰላሳ ሦስት ነው። ይሁን ይሁን። አንቺ ከሰላሳ አምስት ነበር የምትፈልገው እኔ አልኩት። ሰላሳ አምስት አውቆ አልፈልግም እንዳትዪው ነው ሁለት የቀነሰው እንጂ ሰላሳ አምስት ነው። አልፈልግም እንዳትዪው ትንሽ ነው ትልቅ ነህ እንዳትዪው ብሎ ነው የቀነሰው እንጂ ሰላሳ አምስት ነው። ኦኬ፣ እሺ አቡዬ ፎሎ አርገኝ። ፎሎ ፎሎ። ነገር ድንግናት ብለሽ ነገርሽው። ልጃገርናት ይዘ ድንግናት እስካሁን ድረስ በታሪክ የሌለን ቅርስ ናት። ትልቅ ዋሻ ውስጥ አምሳእን እንደማግኘት ማለት ነው። ትክክል ብራቦ። አቡዬ አመሰግናለሁ፣ ኑሪልኝ፣ በጣም ወድሻለሁ። ያሳድግሽ፣ ይሳካላችሁ። የአብርሃምና ያሳ ላት ዌልካም። ሄልክ በቃ ጣሊያን መኖሪያ ፈቃድ እንትን ዱባይ ላይ ይዘካል። ይመስገን ፈጣሪ። አሁን ደግሞ ጣሊያን ትሄዳለህ። ጣሊያን ሄደት ላይቭ ላይ መጥተህ እንድትናገር እንድታመሰግነኝ እፈልጋለሁ። ላይቭ ላይ መጥተህ ጣሊያን ስትገባ እንዳትረሳኝ። ታረሳሽ ምናት ቴ ኑሪልኝ። ምንም አይደል ወንድሜ። ታስጠቋይ አስታወሳችሁት፣ ዲጄሊ አምጥታው ምናምን፣ ዲጄሊ አምጥታው ከማዚ በሳራ ልሀበሻ እና በእኛ ምናምን የተሰራ ነው ይሄ ልጅ ነው ይሄ ልጅ ነው እንዴ? እሱ አዎ። ጣሊያን ሄዶ ደግሞ ታያላችሁ። መቶ እዚህ ቤት ገዝት ገብቶ አመሰግናለሁ አቡዬ፣ ይኸው ጣሊያን ያለውት ካላለ እሺ አቡዬ ቴንኪው። እኔ አንተ መልካም ሰው ስለሆንክ ነው አንተን የመረጥኩትኝ። የሰው ውለታ ለማትረሳ ጣሊያን ሄደ እንደማትረሳኝ ስላመንኩብክ ነው። 100% ችግር የለውም። ነውነትክ ሰላም ግባ እንጂ ፕሮሰስ ሳይጀመር ሰላም ኤች የሚፈልገው ኦርቶዶክስ የሆነች እድሜዋ ከአስራ ዘጠኝ እስከ ሀያ የሆነ ስራ ባይኖራት እንኳን የስራ ጉጉት ያላት ቆንጆ ሙያ ከሌላት እኔ ያስተምራታለሁ። ሀገር ውስጥ የምትኖር ቁንጅዬ ነሽ። በጣም ት ነገር ናት። አመሰግናለሁ። ለማን ነው ፈርድ ላይ ያለው ኤንድ ኤች ይኸው፣ ተገኘልክ። ሀገር ቤት የምትኖር እድሜዋ ከሀያ ኖ አንተ የአንተ አይደለም ከሀያ ይሄ አሞራው ነው የአንተ እድሜዋ ከአስራ ዘጠኝ እስከ ሀያ እድሜሽ ስንት ነው? አስራ ዘጠኝ ይኸው ከአስራ ዘጠኝ እስከ ሀያ እምነቷ ኦርቶዶክስ፣ ይኸው ማተማርጋለች። እሺ ስራ ባይኖራትም ለስራ ጉጉት ያላት ቆንጅዬ ያው ቆንጅዬ ናት እና ሞያ ከሌላትን ያስተምራታለሁ ብሏል። ሀገር ውስጥ የምትኖር ብሏል። ይህንን መስፈርት ሁሉ ታሟያለሽ አንቺ። ሀገር ቤት ነው የምትኖሪው? ኢትዮጵያ ውስጥ። ኢትዮጵያ ውስጥ ነው የምትኖረው። ሰማክ። ሚውትክን አብራና እያት። ሚውትክን አብራና እያት። ሰማችኝ። የሚያያት በሚውቱ ነው እንዴ? ሚውትክን አብራና እናግራ ትላለው ብዬ ሚውትክን አብራና እያት አልኩኝ። የምር በጣም ነው የምታምሪው። አመሰግናለሁ። ኤኬ ተመስጧል። ኤ ኤንድ ኬ ያንተ ናት አውራት ለመጀመሪያው በጣም ምሳሪው ስራ በጣም ነው ደስ የሚለው በጣም ነው ያደነቅኩሽ። ቴንኪው ሶ ማች አመሰግናለሁ ሞክረው ደግሞ ያልተሳካላቸው ደግሞ ይኸውልሽ ይበሳጩብናል ባልፈልገን ያጣንላቸው ደግሞ እንደ መሪም አይነቶች እና ፎሎ የመሰለው ነው የሚያወሩ ፎሎ ኤኬ ፎሎ ተደራረጉ ፎሎ አድርጌው አንቺን በውስጥ ቁጥሩ እንዲልክልሽ እሱ የሚኖረው ዱባይ ነው። ችግር የለብሽማ፣ በቃ በተረፈ ደሞ ኢትዮጵያ መጥቶ መኖር ይችላል። ደስ ይለኛል፣ ኢትዮጵያ መቶ መኖር የሚችል ሰው ቢሆን ደስ ይለኛል። ትሄዳለህ አይደል ሀገር ቤት? ሀሳብ አለካ አ ትንሽ ለስራ ትንሽ ለስራ ነው። አላወይ ደስቶ ካገር ስለወጣ ብቻ አይደለ ኦርቶዶክስ ኮንከ ደግሞ ላይማኖት ከሚባል የሚሻለው አይሰማም፣ አይሰማም ኦርቶ ኦርቶዶክስ ኮንክ ለመኖርም ለሃይማኖት የሚሻለው ኢትዮጵያ ውስጥ ነው። እሺ፣ አስዋለችው እሺ። ፉሉ ተደራረጉና፣ በውስጥ ደግሞ ጨርሳችሁ ለሰርግ ስትደርሱ ሰርጋችሁን ስፖንሰር የሚያደርገው ይሄ ቤት ነው። ኦኬ። አቡዬ፣ እናመሰግናለን። እድሜ ጤና ይስጥሽ። ክበር ይልን። አሚን፣ አሚን። እንኳን ደስ አላችሁ? የአብርሃም እና የሳራ ይሆንላችሁ። አሚን አሚን አሚን አሚን። እሺ ቻው። እሺ፣ እንደ እኔ ሙስሊም ነው የምፈልገው እኮ። ለራስህ ቪዲዮ አብርተህ መተህ፣ ለራስህ ደግሞ መስፈርት ንገረኝ እና እደርሃለሁ። እሺ፣ አበራለሁ። አሁን አበራለሁ። ትንሽ ቆይቼ አሁን አጠጣለሁ። ቆይ። እሺ እሺ ያለአንተ ደግሞ ሌላ እኔ እፈልግልሃለሁ ይህን ይህን ይህን የምታሟላት ትለኛለክ። ቢትክን አይታ ነዋ የምትመጣው። አሁን አበራለሁ፣ ችግር የለውም። መልኳ ደግሞ ቆንጆ ማልደራደርበት ያው ቁንጅና ነው። እና ግዴታ ደግሞ የቀራች መሆን አለባት ቁርአን የቀራች መሆን አለባት። ቁርአን የቀራች ወፍራም ቀጭን? አይ ወፍረቷ ችግር የለውም። ያው ቀጭም ብትሆን መሀከለኛ ብትሆን ችግር የለውም። ያው እሱ ቅጭም ቀላል ነው ችግር የለውም። እሺ የቀራች ቆንጅዬ ከሀያ እስከ ሀያ አምስት ድረስ ኦኬ። በጣም ጥሩ። እሺ አንተ ሥራ አለህ? አዎ እኔ ሥራ አለኝ። አዎ ጥሩ ዋናው ነገር ስራ ይኖርክ። ስራ ካለክ ታስተዳድራታለክ። እሺ አረብ ሀገርም ብትሆን ምንም ችግር የለብህም። አሁን አረብ ሀገር ላይም ብትሆን ያለችው ችግር የለብኝም፣ ግን ያው ስነ ስርዓት ያላት ምን አለበት? ስነ ስርዓት ያላት፣ ስነ ስርዓት ያላት። ኦኬ ያ ያልቀራችሁስ ብትሆን አንተ አታስቀራትም? ምን ችግር አለሁ? ቁራን ያልቀራችሁም ብትሆን እኮ አንተ ብታስቀራት አጆር ታገኛለህ። እሱ ነው። ግን ያው ችግር የለውም ግን የቀራች ቢሆን ደግሞ ያው እሺ ዋናው እናንተ ተዋደዱ፣ ተመቻቹ እንጂ ያልቀራች እንኳን ብትሆን አንተ ታስቀራታል። እንደውም ወዳ ካንተ ስታስቀራት በደንብ ይገባታል፣ ቶሎ ይገባታል። እሺ ይህንን መስፈርት ምታቆይ እሺ፣ እኔ በይ እኔ በይ እና አስገባሻለሁ። ይህንን መስፈርት እድሜሽ ከ20 እስከ 25 የሆነ ቆንጅዬ የሆንሽ ቁራን የቀራሽ እና ስነ ስርዓት ያለሽ እድሜ ችግሩ የሚጠይቁት እድሜ ትንሽ ነው። ከሀያ እስከ ሀያ አምስት አብዛኛው አረብ ሀገር ላይ ያለው ሰው ደው ነው ያላገባው ከሰላሳ በላይ ነው አይደል? እስቲ አላችሁ። ከሀያ እስከ ሀያ አምስት የእኔ እድሜ ሀያ ስድስት ነው። ሀያ ስድስት ከአንተ ፀጉሬ እንዳታየው ፀጉሬ መላጣ ነው። ግን ያው ፀጉሬ መላጣ የሚመቻት ማወቅ አለባት። ፀጉሬ መላጣ ነው አይታ ነው የምትገባበት። በደንብ አይታ። እድሜ የእሱ እድሜ ሀያ ስድስት ነው። አሁን እሱ ሀያ ስድስት ከሆነ አንቺ ከሀያ አምስት መብለጥ የለብሽም። እሺ እድሜሽ እድሜሽ ከሀያ እስከ ሀያ አምስት የሆነ ቆንጅዬ የሆንሽ ቁርአን የቀራሽ ስነ ስርዓት ያለሽ ሴት አለሽ? ካለሽ አለው በይ አለው። ስትኝ ይስብሻል ወይም ሞዴሬተሮች ይስቡሻል። አለው ብቻ ብለሽ ጻፊ። አለ ይሄ አለው እያለች ነው አንዷ። ሁለት ነው። ሶስት አለሁኝ ብሏል። ሰዓዳ አለሁ እያለች ነው። ዛሃራ አለሁ እያለች ነው። ህልመኛዋ አለሁ እያለች ነው። ቤት ሰብሳቧቸው። ኦኬ፣ የመጀመሪያዋ እድለኛ ገብታለች። ኤፍ ነኝ። የአማይ እማዬና ፋቂ ኤፍ ነኝ። ቪዲዮ አብሪ ማሬ ያለው ቁርአንም ቀርቻለሁ። ሀያ አራት ዓመቴ ነው። ቁርአን ቀርቻለሁ። ሀያ አራት ዓመቴ ነው። ዝሃራ አህመድ ቪዲዮ አብሪ ማሬ። ምንድን ነው የሚነቅላቸው ከናይ ጌጥ ኢን እንዲዘኛ የሚያወራ ሰው አይፈልግም እሱ? በአማርኛ ስትጽፊ አስገባሻለሁ። ቁራኔ ቀራች ነው ያለው እንጂ እንግሊዝኛ ተናጋሪ አላለም። መስፈርቱን በትክክል የምታሟይ መሆን አለብሽ። በእንግሊዝኛ ኮመንት ከጻፍሽ ዱርጌት መስ ይዋለሽ። ስለዚህ በአማርኛ ጻፊ አለው ወይ ከናይ ጌት ኢን ው አምሳ ሁለት ሰው አለው እያለ ነው ቤተሰብ አንዳቸውን ዛቧቸው። ኔትወርክ እያስቸገራቸው ነው ኢትዮጵያ የት ነው የምትኖረው? ወንድሜ ኢትዮጵያ፣ ኢትዮጵያ ውስጥ ነህ ወይስ ከሀገር ውጭ ነህ? አዲስ አበባ፣ አዲስ አበባ ነኝ። አዲስ አበባ ነኝ። ኢትዮጵያ አዲስ አበባ ውስጥ ነው የሚኖረው። ይሄኔ ዲያስፖራ ቢሆን አቤት ግር ብላችሁ። ኢትዮጵያ ውስጥ ስለሆነ ነው። እሺ፣ ሰሚያ፣ ሰሚያ ቪዲዮ አብሪ ማርያም። እሺ፣ ሰሚያ ቪዲዮ አብሪ ማሻ አላህ እንዴት ነው የምታምረው ዋው ስልክ ያለ አፍንጫ አንቺ ልቅም ያልሽ ቆንጆ ነሽ ወላሂ ማሻ አላህ ማሻ አላህ ቁራን ቀርተሻል ዋናው መስፈርቱ ቁራን ነው ላይ ይሄው ቁራን ኦኬ ቁራን ቀርተሻል እድሜሽ ስንት ነው ሀያ ሦስት በቃ አንቺ መስፈርቱ አሟልተሻል ቆንጅዬ ቆንጅዬ ነሽ እድሜሽ ሀያ ሦስት ነው ከሀያ እስከ ሀያ አምስት ነበር። ያለ ቁራን ነው ቀርተሻል። ስነ ስርዓት ነው ይኸው አናትሽ ላይ ተጭኗል። ስነ ስርዓት እንስ ብለሽ ስርዓት ይታየ ይመች ቀርታለች። ፎሎ አድርጋት፣ ፎሎ ፎሎ፣ ተደራረጉ ሁለታችሁ ፎሎ። አድርጋትና ሰሚሃን ከዛን አውሩ ከዛ ልክ እናንተ ቁም ነገር ላይ ስደርሱ ሰርጋችሁ በዚህ ቤት ነው። ቤቱ ነው ስፖንሰር የሚያደርገው ሰርጋችሁን፣ ወጪችን ቤቱ ነው ስፖንሰር የሚያደርገው። እ አቢባ የት ነው ያለችው? ሰሚሃ አዲስ አበባ አዲስ አበባ ይሄው፣ እንደውም ጭራሽ አንድ ላይ ናት። ከአረብ ሀገር ነበር የጠበቃው አረ የአረብ ሀገር እኔ፣ እንደውም ማለት ኢትዮጵያን ነው የምፈልገው። የአረብ ሀገር አለ። እሰይ በቃ አልሐምድሊላህ ይኸው ሰሚሃለች ስራ አለው። ያስተዳድርሻል። በቃ ስራ አለ ነገሩ። አንቺም ስራ አለሽ። እድሜዋ ስንት ነው? ሀያ ሦስት በጣም አሪፍ። ፎሎ አድርጋት አንቺም ፎሎ አርጊው ሰሚሃ፣ በውስጥ ቁጥር እንድትቀያየሩ እ እንትን ሌላ የምትጠያየቁት ነገር ካለ እዚህ ጋር እኔ ያው ሞር ነፃነት እንዲሰማችሁ በውስጥ እንድትጨርሱ ብዬ ነው። ፎሎ እንድትደራረጉ እና በውስጥ ግን እዚህ ጋር መጠያየቅ የምትፈልጉት ጥያቄ ካለ፣ አንቺም መጠየቅ የምትፈልጊው ነገር ካለ የት ነው የምትኖረው? አብዱል ማሊክ እኔ አዲስ አበባ ነው የምኖረው፣ አዲስ አበባ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 አላህ ለኔ ካለው ለኔ የኔን እንጀራ ይሻግታል እንጂ ማንም አይበላውም ማለት ነው። አዎ አዎ፣ በጣም ደስ ይላል። እና ሲሪየስ አገጫጨቱ ግን ደስ ይላል። እና እንትን ፎሎ ተደራርጋችሁ በውስጥ ትጨርሳላችሁ። ስትጨርሱ መታችሁ ነግራችሁን። ወርም ወራትም ይፍጅባችሁ፣ አመትም ይፍጅባችሁ። የሰርጋችሁ ነው። ሀቢባ ሁለት ሚስት ነው ማገባው። ሀቢባ ይሄን ትስማማለች? ሁለት ሚስት ነው ማገባው ማለት አዎ ማለት የሁለት ቤት ነው። ሁለት ሚስት ነው፣ የሁለት ቤት መሆን ፈልጋለሁ ማለት። አንተ ኦልሬዲ ባለ ትዳር ነህ? እንደት ነህ? መጨረሻ ለኔ እንደውም ብዳ የምትነግረኝ ነው። አረሰ አላገባክም፣ ግን ሁለተኛ ሚስት የማግባት ፕላን አለ? አላገባሁም፣ ግን አዎ፣ እንደዛ ፍላጎት አለኝ ወደፊት። ወደፊት ሁለተኛ ሚስት የማግባት ሀሳብ አለው። ያዋጣሽ፣ አቅም ካለው አራት ያግባ፣ ችግር የለም አይ በኋላ አግብቼ ከምደነግርሽ፣ አይሻልም? አሁን ማለት ሃቡር በነገርሽ ላይ እንዲያገባ የምፈቅድለት አግብታ ያገባች አግብታ ላይክ ልጆች ያሏት ምናምን ነው እንጂ፣ የሆነ ገና ልጅ አገረሴት ምናምን እንደገና እንዲያገባ አልፈልግም። ገብቶሻል? አግብታ ፈታ ልጆች ያሏት እንደዛ ከሆነ ነው እንጂ እንደ እርዳታ ማለት ነው። እንዲ እንዲረዳት እንደ እርዳታ ነገር ነው እንጂ ልጃገረድ ለመሰብሰብ አይደለም እኮ። አራት ሚስት እፈቅድለታለሁ ችግር የለው አንተ አንድ ነበር አደል ያልከው። አራት አራት ፈቅድለአራት አልፈልግም አቅሙ ካለክ አራት አልፈልግም። በቃ ሁለት ነው የሚፈልገው ይማ ሁለተኛ ስታገባ ይኸውልህ፣ አሁን የምጠይቅህ ነገር አሁን ከአሁኑ ንገረኝ። አሁንም ሁለተኛ ስታገባ ያገባ አግብታ የነበረ ልጆች ያሏት እንድታገባ ነው የምፈልገው እንጂ ዝም ብለህ የልጃ ገረድ ሰብሳቢ እንድትሆን አልፈልግም። ልጃ ገረዷን አግብተው ለማያትከው አዎ፣ አይ ልጃ ገረድ አላገባም። ችግር ያው ዞሮ ዞሮ ግዴታ ልጅ እንዲኖራት ምናምን እሱ ግዴታ ልጅ ይኑራት ምናምን አይደለም፣ ግን ዝም ብለህ ቆንጆ ሴት ለማሳደር ሳይሆን ሁለተኛ ሴት የምታገባ ወይ ማሰማኝ። አብዱማሊክ ሁለተኛ ሴት እንድታገባ ፈቅድልሃለሁ፣ ችግር የለውም እኔ ራሴ ድርሃለሁ ቆንጆ ሴት፣ አዎ ችግር የለውም ፍላጎትን አስጥንትን ልሃለሁ። ግን ምንድነው ዝም ብሎ ቆንጆ ሴት ስለፈለግካ ሳይሆን ኢማን ያላት ከዚህ በፊት ያገባች ልጆች ያሏት ባይኖራትም። በእርግጥ ልክ ነህ። እንደዛ እንዲሆን ነው እኔ የምፈቅድልህ። በጣም አርቀሽ ታስበኝ።